ነው። እንዴት ነው የምታስበኝ? ስታስ ለአምስት ዶሮ ዋጋ ለክ ልላክልህ በአንድ ሺህ ስድስት መቶ አስቤ ልላክልህ። ፈለው ውጣ ውጣ። ይሄ ልጁ እያለ ነው እና አሁን ከፋይ ብትር ከፋይ ዶሮውን እኔ እሷ ናት የበላችሁ። ልጅ ያልበላ፣ ለምን ልብሱን ዶሮ ምን ሸገረ ብዬ እሷ የበላችሁን አልከፍልም። የሷ ልጅ አሁን ገባኝ። አልከፍልላት ዶሮ ልጅ የለበሰውን ልብስ ከፍላለሁ። አሁን ሂሳቤን ሰረች ቻታ ታላከች፣ ይከፈልላታል። ታላከች የልጅን ልብስ የገዛው ትከፍላለህ። የእንጀራውንም ነው ወይስ የበርበሬውንም የዘይቱንም ጨምረ የላክልህ ወይስ የዶሮውን ብቻ ላክልህ? ምን ይመስልሃል? ምን ታስባለህ? የዶሮውንም የእንጀራውንም በቃ ካርኩሬተር አድርጌ ልላክ? ሰላም አለይኩም ወረህመቱላሂ ወበረካቱ ቡድና። የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ ሰላም ነኝ። እንደው ዛሬ በሳቅ የለሁም ማለት ነው። የማኗር ቢዶ ወያየው አሁን ነበር ያየሁት ማለት ነው። ጨርሽ እሺ አባቴ ው ምን ነው ኑሮ ሲወድድ የበላሁን ሁሉ ረሳሁ አባቴ ወዴት ወዴት ብለህ ብለህ ሌላ ሌላ ሌላ ፈልገ ፈልገ ስታጣ የዶሮ ዋጋ ላኪ ልትልለዋል። ሲያምር ይቅር። እኔ ብር አለክም ሲጀመር ማለት ነው። ለምን የወጣሁበት አላማ አንድና አንድ አላማ አለኝ። መጨረሻ ላይ አሳያችኋል። መጨረሻ ላይ እቅዴ፣ አላማዬ ነፍ እና ነፍ አላማ አለኝ። ሳርች ልጨርስ መጀመሪያ ማለት ነው። ግን ውጠሽ ውጠሽ ላልከው ደግሞ ማለት ነው ወላሂ አትካች እንደ ተረሳ ሲቆይ ተረሳ። አልበላሁኝም፣ የት ነበርክ የት ነበርክ? ዶሮና እንደው ግን እንደው አረብስ ሚላ ግን እኔ እንጃ። የአገር ቤቱ ድባብ የአገር ቤቱ ነገር በጣም ደስ ይላል፣ በነገራችን ላይ ማለት ነው። እና የሰው ልጅ ቆሞ ደውን ከከፈለ ራሱ ትልቅ ነገር ነው። ስለዚህ እኔ ክፈልልኛል፣ አልኩ እኔ ስመጣ ከፍላቸዋለሁ። ልጆች የሚደጉ እንደውም ከዙ ይዤላቸው እመጣለሁ፣ ልብስ ማለት ነው። ስለዚህ ዶሮ የምትለው ደግሞ እስከዛ ድረስ አምስት ሺህ ብር ይባላል። ዶሮ ስትመጣ ድረስ እከፍላቸዋለሁ፣ ስመጣ ማለት ነው። በዚች ዘዴ ብር ሊበላ በል እኛ ኮ ስንጋባ አንድ ምሳል አንድ አካል ነን ተባብለን ነው አድል የተገባ ነው። ስለዚህ አንተ ለኔ እኔ ለአንተ አንተ ለኔ እኔ ለአንተ የሚባል ነገር አላ ባልና ሚስት ከአንድ ባህር ነው የተቀዳው። አንድ አምሳል አንድ አካል ነው ተብሏን አይደለ? ስለዚህ የኔ ነው ዲያ። ካልከፈልክልኝ አንተ ምኑን ነው እኔ ሰጥቼህማ? ከከፈልከው ራሴ የከፈልኩት መስራቱ እንጂ የቀረኝ ማለት ነው። ስለዚህ ኃላፊነትህን ተወጣ፣ ክፈል፣ እዛው ክፈል። ወይም ደግሞ አልከፍልም እምቢ ብለህ ህኝ ካልክ ማለት ነው አንድ እንጀራ በሰላሳ አምስት ብር የምታስብለው የብር የብር ግን ደውለህ አሉ ስንት እንጀራ ነው ያመጡት? የዛራንቺ የወለድሽ ጊዜ ከሌ ስንት እንጀራ ነው ያመጣችው? ከሌ ደግሞ ስንት እንጀራ ነው ያመጣችው አሉ። ምን አይነት ልብስ ነበር ያመጡልሽ? አንደኛ ደረጃ ወይስ ሁለተኛውን ደረጃ ነው ያመጡልሽ? እኔ የምልሽ ትልቅ ነው ትንሽ ዶሮ ያመጡልሽ? ታሳውሻለሽ ማለት አይቀርም ተትን ይጠይቀ ለማንኛውም እኔ ሴትዮቱ ምን አለች መሰላችሁ ሰውየው እንጀራ ይቆጥራል አሉ ሰውየው በጣም ከገብ ገባነቱ አንፃር ማለት ነውና እንግዲህ አመጥቶ እንጀራ አርጊ እንጀራ አርጊ አለ አሉ ሰው መስሎ በሸንጎ አለችው አሉ ስለዚህ ሰው መስሎ በሸንጎ ያለችውን አዳም ታባቲ ስለዚህ እኔ እንጀራ በህይወቴም ሰውም ሲቆጥራ ይችም አላውቅም እንኳን እኔ ልቆጥር እኔ እናቴም አላስተማረችኝ በህይወቴ ስንት እንጀራ እኔም አለቁን እንጂ እንጀራ ቆጥር ቆጥሬ አላውቅም እሸጥ መሰለህ እንደ እኔ እንጀራ እምንቆጥር ሰባት የእንጀራ ነጋዴ መስራል ስታስበኝ ታስበኝ እንደዚህ አይነት ማሙያ ና እንደዚህ አይነት አላማ ላይ እንደዚህ አይነት ስራ ላይ ትኩረት ባረግ ልጆችን ጥዬ ባልወጣሁ ነበር። ኔ ናት። ስለዚህ እኔ እንጀራ ስሸጥ ቆጥራ ነው። ግን አሁን እኔ ቁልስ ዛሬ ቆጥሬ ያላከም እና ልብስ ደግሞ ላልከው እየገዛህ ልብሱንም ዶሮውንም ለምን የቀን ስራ ሰርተ ለምን እኛ እኛ እኛ እኮ የቀን ስራ ነው የምንሰራው አይገባም። ስለዚህ የቀን ብሻው የቀን ስራ ሰራ ብሻው ምን አልክ ብሻው ከየትም ከሰማይም ከምድርም ከፈለክ አውጥተህ ለዲህ አንቀፋል የለሁበትም። ውጠሽ ውጠሽ ልጅ አንተ አይደብርህም እንዴ ግን ቪዲዮ መቀረጽን አታውቅም እንዴ ግን አኗር እውነት እንደው እንደው አባትህ አሁን ይሄንን ለኔ ቃል የወረወረው ማለት ነው መቀረጡን ያውቃል ወይስ አያውቅም? ኦ ማይ ጋድ አለ እንግሊዘኛ። እንዴት እንደው ነው የሚያደርግ ለባክህ ይሄው እኔ ስኖር ማለት ነው ገና ገና ይቆጫህን ገና የሰራኸው በደል እና የሰራኸው ግፍ ማለት ነው። ገና ያሳይሃን ቆጫ ዶ ያሳይሃል። አያሃም እኔ አንድ ቀን ሶስት ዓመት ስቀመጥ የቤት አስቤዛ ብያህላቅ ከሌል ላይ ነው ብር ስጠይ ብያህላቅ እንደዚህ ጎሎኛን ይህን አርግል ብያህላቅ። የኑሮ ይወዲድ ይርከስ ምን የሚለው ነገር አይመለከትህም ነበራ። ስለዚህ አሁን ደግሞ ስለሚመለከትህ ክፈል። እኔ እናት ኑሮውንም ጠለቅል፣ ለልጆች ምን እንደሚያስፈልግ ለቤት ምን እንደሚያስፈልግ፣ ከሰው ጋር መግባባት ከሰው ጋር መዋዋል ምን ምን እንደሚያስፈልግ ልመደው ልመደው። ከዚህ ላይ ውረድ። እኔ እናት ልክ እንደዚህ ማለት ነው። እንዴት ነው የምታስበኝ? እባክህ ስታስበኝ። እኔ እኮ ይኸው ቅንጭላት አለኝ። ይሄ የተሰራው እኮ ለማሰቢያ ነው። ለዶሮ ለአምስት ዶሮ ዋጋ ልላክልህ? በአንዴ ሺህ ስድስት መቶ አስቤ ልላክልህ? የእንጀራውንም ነው ወይስ የበርበሬውንም የዘይቱንም ጨምሬ ልላክልህ ወይስ የዶሮውን ብቻ ልላክልህ? ምን ይመስልሃል? ምን ታስባለህ? የዶሮውንም የእንጀራውንም በቃ ካልኩሌተር አድርጌ ልላክልህ? ሲያምርህ ይቀራል። ሲያምርህ ይቀራል። ከኔ ገንዘብ አምስት ሳንቲም ው ቢዛ ቢስታ ልቻ ድምቡሎ አታገኝም። ከኔ አልልክም። ምን አድርግልኝ ብዬ ነው የምልክልህ እዛው እኔ ስመጣ ለራሴ የሴትነቴን አሟልቼ የራሴን የጎደለኝን ነገር አሟልቼ ነው የምመጣው፣ ማለት ነው። ስለዚህ በአንተ እንዝላልነት ያጣሁት ብዙ ነገር አለ። ስለዚህ ያንን ማሟላት ይኖርብኛል እንጂ ህን ባርሲ ሙርሲ ዝም ብዬ እንደዚህ እንካ እንካ። ድሮ ሰውዲ አረቢያ ያቀራ፣ ድሮ ልጅነት አለ፣ ድሮ ጉልበት አለ፣ ልጅነት አለ፣ ፍቅር አለ፣ እንደዚያ። አሁን እንደሆኑ አላተከንከኝ፣ አላሳረርከኝ ድሮ የማውቅህ ምኑንም ሳናቀዋዴል ከአገር የወጣሁት በአፍላነት ማሬ ፍቅሬ በሚለው እኮ ነበረ። ሳውዲ አረቢያ ሄድኩም ማለት ነው። አሁን ነብሳወቅን ተላለፍን። ማሰብ ስቶን ሂድ ብላለች። ድንጋር ሳት ሆነ ማሰብ እያሰብኩ ነው እኔ እንግሊዘኛም ጭምር እየተማርኩ ይህ ትልቅ እየሆንኩ እየበሰርኩ ከዚህ በኋላ ምን ይጨምርብኛል? ምንም። ስለዚህ ለልጆቼ

የአኗር ጊዜ ልጅነቱም አለ እኔ እንጃ። የአማር ግን ልንገራችሁ፣ ይው ች ቺቺ ደም ስር የለችም። በዚህ ሁሉ ነው የሚነዝረኝ ስለ አማር ብዬ ራሱ ስሙን ስጠራ ማለት ነው። ያኔ ልጅ እያበላለጥኩ አይደለም በነገራችን ላይ ግን አኗር እኔ እንጃ ዘሙኜ ስለተወኝ ዘም ሆኖ እናቴን ነው እናቴ ጋና ያለው ፍቅር ማለት ነው። እዛ ገና ከሀገር ሳልወጣ ወደ ውጡት እንደነጠፈ እናቴ ጋና ይሄደው እና የአኗር እንደዛ አልሆንኩ ማለት እችላለሁ። ያማሬ ግን በቃ ስቅስቅ በቃ እንጀቴ ግብት የሆነ ነገር ነው ሚ እንጃ ብቻ። አላህ ረብል አለሚን እሱ ኸይሩን ነገር ይሻልኝ። አላህ በቅር ለአገር ያብቀኝ ከልጆች ጋ ማለት ነው። አኗር አሁን ነው አሁን ነው የገባው የእናትነት ፍቅሩ። የእናትነት ፍቅሩ አሁን ነው የገባው። እያደር በቃ የሆነ ብቻውንም ሲሆን እኔ ጋሁን ያች ሶስት ዓመት ያሳለፍናት እናት ማለት ምን እንደሆነ ያወቀው አሁን ነው። ድሮ እናት እናት አለ ሲሉት ነው እንጂ ለእናቱ ምንም ደንታ የሌለው ነው አሁን ግን ብቻውንም ሲሆን ማረጋቸው ነገሮች ቤት ውስጥ ሰርፕራይዝ አደርገው ምናምን ወሬው፣ እኔ ምን አይነት የእናትነት ፍቅር የሰጠሁትን እዛ ሆኖ አላወቀውም ነበር ስንለያየ። አሁን ግን በቀን በቀን ሳይደውልልኝ ወላ ማለት ዘበት ነው። እናት በቃ የሆነ በቃ ላዲ የሚያወራኝ ወሬ ምናምን የትልቅ ሰው ነው የሚያወራኝ፣ አኗር ማለት ነው። እንደዚህ እንዳይመስላችሁ፣ የሆነ የሚከፋኝም የሆነ ነገርም ደግሞ ላደርግ ምናምን ሳስብ፣ እናት ይሄን ነገር አታድርጊ፣ ይሄ ነገር እኮ ጥሩ አይደለም እናቴ እንደዚህ ቢሆን እንደዚህ አማካሪ ጓደኛዬም ሆኗል። አንዋር ማለት ነው። አንዋር ዝም ብሎ እንደዚህ ስታወት ዝም ብሎ ሲስቅ ሲጫወት፣ ልጅ እንዳይመስላችሁ የእውነት የሚያስበውን ሀሳብ እኔ አላስበውም። ወላሂ አዚ መምላችሁ። እና አንዋር በጣም እንዴት ልንገራችሁ፣ በጣም ሀሳቢ ነው ለቤት እራሱ ማለት ነው። እንደዚህ እኮ ብናደረግ እንደዚህ ይሆና እናቴ፣ እንደዚህ ብናደረግ እንደዚህ ይሆና እናቴ ብሎ በጣም ቅንጭላቱ ምን አይነት አሁን ገባው የእናትነት ፍቅር ማለት ነው። ድሮ ድሮ አላወቀውም። ዝም ብሎ ነበር የምንኖረው። ለማንኛውም እንግዲህ ወሬውን ወሬ ያንሰዋን። ባሉካው ክፈልደህን አልበላሁም ለምትለው ደግሞ ቀላሉ ጣህን በአስር ጣትህ ና የበላኸው በአስር ጣትህ አንወሻሽ። ስለዚህ ውሸት ጥሩ አይደለም።